አ ወበረካቱ ሱድና የተከበራችሁ የፋይቭ ጂ ዩቱብ ቻናል ቤተሰቦች ሰላም እንደምን አላችኋለን? ዛሬ በአዲስ ቪዲዮ መጥቻለሁ። እሱም እነዚህ ምጣድን በተመለከተ እና የኤሌክትሪክ ምጣድ፣ ማኮፈሻ፣ ዳቦ መጋገሪያ፣ ስቶቭ፣ እነዚህ ሚጥሚጣ መፍጫ፣ በርበሬ መደለኪያ <tare> የእነዚህ እነዚህን ላሳያችሁ መጥቻለሁ ዋጋውን አብሬ የምነግራችሁ ያል፣ እስከ መጨረሻው አብራችሁን ቆዩ። ለቻናላችን ግን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር ከሆናችሁ ላይክ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። አሁን ረሲን ጋር በደንብ አድርገ ነው የማሳያችሁ። ምጣዱ ይሆና ያው ማገዶ ቆጣቢ ምጣድ። ሰላም ሰላም፣ ውድና የተከበራችሁ እንግዲህ አሁን መጀመርላችሁ ይዤ መጣሁት። የመጀመሪያው ምንድን ነው? ማገዶ ቆጣቢ ነው። ማገዶ ቆጣቢ እንደምታዩት ያለቀለት ነው። እንደምታዩት ይሄ አራት ሺ ብር ነው እየተሸጠ የሚገኘው። ዋጋው ባስተያየት ነው፣ የብዛት ዋጋ ነው። በጣም ቆንጆ የሆነ ዋጋ ነው። ሌሎቹንም እየተዘዋወርን የምንመለከት ይሆናል። እንዲሁም የኤሌክትሪክ ምጣድ ዋጋውንም እነግራችኋለሁ። እንዲሁም ምድጃ ኤሌክትሪክ ባለ አንድ ና ባለ ሁለት የእሱንም የምነግራችሁ ይሆናል። ሌላው የሊጥ ማቡኪያ እንዲሁም የሊጥ ማኮፈሻ የዳቦ መጋገሪያ ባለ አምስት ባትራ ባለ ስድስት ባትራ ና ባለ ሶስት ባትራ የእነዚህን ዋጋ የምነግራችሁ ይሆናል። ያው ዳቦ መጋገሪያው በአስር ደቂቃ አንድ መቶ ሀያ ዳቦ ማውጣት የሚችለውን የእሱንም የምነግራችሁ ይሆናል። እስከ መጨረሻ ተከታተሉ። ይሄ እንደምታዩት የኤሌክትሪክ ምጣድ ነው። የኤሌክትሪክ ምጣድ ቦክስ የሌለው ቀጥታ ሂዶ ወስዶ የሚቀመጥ 5500 ብር ነው። ቦክስ ያለው እስከ 6 6500 ብር ነው የሚሸጠው። ቦክስ ያለው ከ7000 ብር እስከ 6500 ብር ነው። ከታች እቃ ማስቀመጫ አለው ዝግ ነው በአራት ማቅጣጫ ማለት ነው። ይሄ ደግሞ እንደምታዩት ባለ አንድ ምድጃ ነው። ይሄ ባለ አንድ ምድጃ 950 ብር ነው እየተሸጠ የሚገኘው እንደየ እንደየወቅቱ እንደየአካባቢው ይለያያል። ከ900 ብር እስከ 950 ብር ነው የሚሸጠው። ሌላው ደግሞ ባለ ሁለቱ 1600 ብር ነው። ከ1550 ብር እስከ 1600 ብር ነው እየተሸጠ አሁን ላይ የሚገኘው። ሌላው ደግሞ ያው ማገዶ ቆጣቢ ነገር ያቸዋለሁ። 4000 ብር ነው ብያቸዋለሁ በአስተያየት ነው። ሌላው የሊጥ ማብኪያ ነው። እዚህ ጋር ደግሞ የምትመለከቱት የሊጥ ማብኪያ እንደምታዩት ይሄ እስከ 75 ሽብር ድረስ ነው እየተሸጠ የሚገኘው እየተሰራ የሚገኘው። እነዚህ የሁለት አመት ዋስትና ያላቸው ስራዎች ናቸው። አድራሻ ብዙ ጊዜ ለምትጠይቁን በክፍለ ሀገር ወሎ ከሚሴ አካባቢ ነው። በአዲስ አበባ ደግሞ ቃሊቲ አካባቢ ነው የሚገኘው። እንግዲህ በፈለጋችሁ በሰአት አዛችሁ በፍጥነትኛ እንሰራላችኋል ም እንሰራላችሁ ነው የሚሆነው። ቦታቸው ተገኝቼ እጃ ይቸዋል። ስራቸው ጥራት አለው ዋስትናም አለው። እንዲሁም ሌላው ደግሞ ምንድነው የሊጥ ማኮፈሻ ይሄም የሊጥ ማቡኪያ ነው። እንደምታዩት ይሄም የሊጥ ማቡኪያ ነው እስከ ሰባ አምስት ሺህ ብር ነው የሚሰራው። ሌላው ደግሞ ማኮፈሻ አለ እሱን ካለ እዚሁ አጋጣሚ ማሳያችሁ ይሆናል። የሊጥ ማኮፈሻ ባለ አስራ አራት ፓትራ እስከ አስራ ስምንት ሺህ ብር ነው የሚሰራው፣ ባለ አስራ አራት ፓትራ የሚይዘው እንዲሁም ደግሞ ሌላ ባለ 28 ደግሞ ሲሆን 36 ሽብር ነው የሚሰራው። 28 ባትሪያ የሚይዘው ሌላው ዳቦ መጋገሪያዎችም ደግሞ አሉ። ዳቦ መጋገሪያ ባለ 6 ባትሪያ የሚይዘው ከ50 ሽብር እስከ 60 ሽብር ነው የሚሰራው የሚዘጋ የሚዋጋው። ሌላው ባለ 3 ባትሪያ ደግሞ 3 ባትሪያ የሚጋገር ዳቦ መጋገሪያ እስከ 27 ሽብር ነው። በ10 ደቂቃ ውስጥ 120 ዳቦ ማውጣት ይችላል። በ10 ደቂቃ ውስጥ 120 ዳቦ መጋገር ይችላል። እነዚህ ሊጥ ማብኪያዎች ናቸው። እንደምታያቸው በጣም አሪፍ ነገር ናቸው። በጥራት ነው የሚሰሩት። ዋስትና አላቸው። እንደምታዩት ይሄ ሊጥ ማብኪያ ነው። ይሄ ዚያ ከታች ሊጥ የሚቦካበት ነው። ሌላ ደግሞ ሽንኩርት መደለኪያም አለ። እነዚህ በዘመናዊ መንገድ የመጡ መደላኪያዎች አሉ አሉ። እነሱንም ውስጥ ገብቼ የማሳያችው ይሆናል። እንግዲህ የምትፈልጉ ሰዎች ስልክ የመጀመሪያ ኮሜንት ላይ የማስቀምጥላችሁ ይሆናል። በዛ ስልክ ማዘዝም ሆነ እንትን ማለት ትችላላችሁ። ቀጠሮ ማስያዝ ትችላላችሁ። በፈለጋችሁበት ሰዓት እንሰራላችኋለን። ይህ ዋጋ እንደየወቅቱና እንደየጊዜው ይለያያል። ያው ሊቀንስ ሊጨምር ይችላል። ብዙ ጊዜ ግን እንደዚህ አይነት ዋጋ ሲሰራ በየወሩ ካልተሰራ ይለያያል። እንደምታዩት አሁን ይሄ በባለፈው ሁለት ባለ ሁለቱ አንድ ሺ አምስት መቶ ብር ነበር አሁን አንድ ሺ ስድስት መቶ ገብቷል። ባለ አንዱ ስምንት መቶ ብር ነበር አሁን ዘጠኝ መቶ ብር ዘጠኝ መቶ ሀምሳ ብር እየተሸጠ ይገኛል። ማገዶ ቆጣቢው በባለፈው ሶስት ሺ አምስት መቶ ብር ነበር። ታስታውሱ እንደሆነ ከዛ በፊት ሰርቼላችኋለሁ። አሁን ይሄ ማገዶ ቆጣቢው አራት ሺ ብር ነው እየተዘጋጀ የሚገኘው ያለቀለት ነው። ቀጥታ ይሄ አሁን ሌላም ደግሞ አለ፣ ግድግዳ ላይ የሚለጠፍ ለኮንዶሚኒየም ቤት የሚሆን እዚህ ላይ እንደምትመለከቱት ለኮንዶሚኒየም ቤት የሚሆን ግድግዳ ላይ የምትለጠፍ የኤሌክትሪክ ምጣድ አለች። እሷ እስከ አምስት ሺ አምስት መቶ ብር ነው። ይህም እንዳዩት ይህም እንደምታዩት አምስት ሺ አምስት መቶ ብር ነው። እዚህ እግሩ ይሄውና፣ እዚህ ላይ ነው የሚቀመጠው። ይሄ ሳጥን የለውም ቀጥታ ውስጡ ቁጭ ማድረግ ነው። እዚህ ላይ ያ ቦክስ ደግሞ ባለቦክሱ ደግሞ ይሄ ዙሪያውን ይሸፈናል፣ ከታች እቃ ማስቀመጫ ይሆናል። እሱ እስከ 6500 ብር ነው የሚሰራው። ሲዘጋጅ እንግዲህ እንደዚህ ነው የሚዘጋጀው። በጥንቃቄ ነው የሚሰራው። ስራው ጥራት አለው፣ እንዲሁም ዋስትና አለው። ቢበላሽ ምንቢል ያው የሚጠገን ነው የሚስተካከል ነው በቀላሉ የሚሰራ የሚስተካከል ነው፣ ያው ቢበላሽባችሁ። እንዲሁም ደግሞ እነዚህ ትልልቃ የምትገዙ የሊጥ ማቡኪያ፣ ማኮፈሻ፣ መጋገሪያ የምትገዙ ዋስትና አለው። የሁለት ዓመት ዋስትና አለው የእናንተ ይህ እንግዲህ ስትገዙ የሁለት ዓመት ዋስትና ይሰጣል። ቢበላሽባችሁ በራሳችን ወጪ መጥተን የምናስተካከል ይሆናል። ሌላ ደግሞ ውስጥ ገብቼ የማሳያች ይሆናል። እነዚህ መደለኪያ ነገር አለ። ሽንኩርት መደለኪያ ሊሆን ይችላል፣ እንዲሁም ሌላ ነገር የምሰሩበት መፈተጊያም ይሄ እንደምታዩት መደለኪያ ነው። ሽንኩርት ብዛት እንትን ለሚል ሰው በዚህ የተከተፈ እዚህ መፍጫ ነገር አለ። ቻት ውስጥ በቃ እዚህ አስገብታችሁ መፍጨት ትችላላችሁ። ከታች ማብሪያ ማጥፊያ ኦን ኦፍ አለው። እዚህ ጋር ካለቀ በኋላ ከተሰራ በኋላ እንደዚህ መዘርገፍ ነው። ይህ ከታች ዲናሞ ነው። በዲናሞ አማካኝነት ነው የሚፈጨው ማለት ነው። ብዙ ነገር መፍጨት ትችላላችሁ። በዚህ እንግዲህ የዛሬ ይዤላችሁ የመጣሁት መረጃ ይህን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቸው። ማሰራት ለምትፈለጉ ከታች ስልክ ኮሜንት ላይ አለ። ቪዲዮን ሁላችሁም ላይክ አድርጉት፣ ለሰዎች እንደርስ ላይክ አድርጉት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸው ቸው። መልካም ቀን።